ከሴቶችና ከወንዶች ማን ነው ይበልጥ የሚያምረው? ተፈጥሮ ተጠባ ተጨንቃ ምናምን የሰራችው ማንን ነው ቀሽት አድርጋ የፈጠረችው የሚለውን ነው ዛሬ የምናየው ነው ሁላችሁ። ይህንን ስንመለከት ታዲያ በአዳምና በሔዋን ዘር ብቻ አይደለም፣ አሁን ከሰዋዊ ወጣ ብለን። ኦፍኮርስ ሴቶች ናም እንደምታምሩ ተፈጥሮ አሪፍ አድርጎ ሼፕ አድርጎ እንደሰራችሁ እናውቃለን። ነገር ግን ከሂውማን ስፒሲስ ወጣ ንበልና፣ ከሰው ዘር ወጣ ብለን እስኪ አኒማሎቻችን እንስሳዎቻችንን በወንድና በሴት ዘር እንደሚመስሉ እናያለን። ማለት ውሃ ውስጥ ከሚኖር የብስ እስከሚኖር ድረስ ከበራሪ እስከ ተሳቢ ነው የምናየው። መጀመሪያ የምናየው ኦፍኮርስ ንጉሳችን ላየን ነው የምናየው፣ አንበሳ ሁላችሁ እስኪ ጸጉሩን ተመልክ

የኋላ ታሪካችሁን ታሪካችን ብንመለከት ለራሱ ይላችሁ ወንዱ ነው። ሴቷ አይናት ዲስ ቢዩቲ። ሶስተኛው ደግሞ ሌላ ላባ ያለው ክሪቸር ስናምጣ ወደ ዶሮ እንገባለን። ይላችሁ አባወራውን ይላችሁ፣ እዚህ ጋር ቀና ቆፍጠን ብላ ምናምን ይላችሁ እዚህ ጋር ያለው ፓንክ ሰርቶ ቆፍጠን ብላ ደረቷን ነፋ አርጋ አሳብጣ ነው የምትቆመው። ነው ነው። አራተኛ ወፎችን ብንመለከት ናቸው ግርማ ሞገስ ይውላችሁ የጨረውን አጎራረድ አሁን ዝም ብላችሁ ሳታውቁ ብታይ ቺና ቸከሷን ተዛ ኖ ቺና ቸከሷ ማን ይሄ ወንዱ ነው ይውላችሁ። እዚህ ጋ አፉ ምናምን ሰማያዊ ነው። ከዛ አረንጓዴ አለበት፣ ቢጫ አለበት፣ ብራውን አለበት። እዚህ ጋ ሌላ ቢጫ ከእንደገና ወደ በነጭ አልቃል ማለት ዲስ ኦራማን ይውላል። ሲበርድ ደግሞ ኢቨን በዳክዬ በዳክዬ እንኳን ዶሚኔት እናደርጋቸዋለን ማለት ይሁላችሁ። አፉ ምናምን ቢጫ ነው፣ ከዛ ዚጋ አረንጓዴ ሰማያዊ ራን በሚመስል ነገር ነው የሚያልቀው፣ የሚያንጸባርከ ከዛ ይሁላችሁ፣ ደረቱን ነፋ ሳብጦ ምናምን ብራውን ይላቸው። እሱን ተውት፣ ሁሉንም ተውትና በራሪዎቹን ተዋቸው፣ ምድር ላይ የብስ ላይ የሚያሉትን ተዋቸው። ና ወደ ውሃ እንግባ። ይሁላችሁ፣ ወንዱ ይሄ ነው። እንዴት አባቱ እንደሚያዩላችሁ፣ እንደዚህ ዘርግቶ ና ነገር ይላል። ቺክ ሸከሷም ታምራለች፣ ለክፉ አትሰጥም ግን ይሄኛውን ይዩት። ይሁላችሁ፣ ሌላ ወንዱ ይሄ ነው። ሴቱ አይነት እንዴት ነው ሚያዩ? እንዴት ነው የሰራን እኮ ቀን እንዴት ይሁላችሁ። ሜል ጉፒ ፊሜል ጉፒ ማን ይበልጣል ሜል ጉፒ ይላል፣ ዘጎት ዘጎት ለራሱ ልመጣ ወንዱ ጎት ነው የሚያምር ይላችሁ፣ ቀንዱ ምናምን ነገር ግርማ ሞገሱ ማሰማም የሌላቸው ቢግ ጎት ነው ማለት። ፊሜሎች ዶሚኔት የሚያደርጉበት ሴክሽን ነፍሳት ላይ፣ ነፍሳት ላይ ላ ሸረሪት ያምራችሁ ብላክ ዊዶ ትባላለች እና ደረቷ ወንዱ ሄ ነው። እዚህ ጋር ብቻ ፒኮክ ስፓይደር ነው የምትባሉ ይላል። ቅድም ሌላ ፒኮክ፣ አሁን በሁለተኛ ፒኮክ ዶሚኔት ልናደረግ ነው ማለት ነው ይላችሁ። ወንዱ ሄ ነው። ወንዶቹ በተፈጥሮ ላይ የሚያምሩበት ምክንያት የሚያምር ቅርጽ፣ የሚያምር ከለር ያላቸው ምክንያቱም ወንዶቹ ናቸው ትርኢት፣ ዳንስ የሚያሳዩት ሴቶቹን ለማማለል እና ወደ እነሱ ቤት ለማስገባት የሚያማልሉን ምናምን ነገር ወደ እነሱ እኛንን የምንሄደው ምናምን ነገር። እዚኛው ላይ ግን እነሱን እኛንን የምንስባቸው ማን እኛንን የምናመጣቸው። ስለዚህ በዚኛው ሳይድ ዶሚኔት ተደርገሻ።